አሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁኝ አልሀምዱ ሊላሂ። ዛሬ ደግሞ የስጋ ቆንጅየ ሳንቡሳ እንሰራለን። በስጋ ማለት የተፈጨ ስጋ፣ እዚህ በረዶ አድርጌው ነው በረዶ። አሁን ውሀ ውስጥ አድርጌዋለሁ በረዶ እስከሚለቅ። ቆንጅየ ሳንቡሳ ማለህም እንሰራለን። እስከ መጨረሻ ላይ እያደረጋችሁ ከኔ ጋር ቆዩ። ያው ሲጋው ትንሽ ነጣ ብሏል፣ ከበረዶ ስለአወጣሁት ማለት። ከዛ ሽንኩርት ደቀቅ አድርጌ ከተፈ ያለውኝ ሁለቱም አዋህዳቸውና ውሃውን አንድ ላይ ይጨርስልኛል ማለት፣ ሲጋውን ሽንኩርቱንም። ሽንኩርቱ ነጩ ሽንኩርት ነው፣ ነጭ ቱም ሳይሆን ነጭ ሽንኩርት ማለት። እንደ ሽንኩርቱ ቀዩ አይደለም፣ ነጩ ነው። ከዛ አንድ ላይ ውሃውን ጭርስ ያደርጋል ማለት ከግኜ ውሃውን ጭርስ እስከሚያደርግ ጠብቀዋለሁ። እንደዚህ ውሃውን ከጨረሰ በኋላ ነጭ ፈርፍር ጨምራለሁኝ። ከዚህ በኋላ ፍልፍል አስተወድ

የኔው ብዙ ስለሆነ ማለት ነው ዘይት አልጨመርኩም በስጋው ጮማ ስላለው የራሱ በዘይት ስለመቀብሰው የእናንተ ስጋው ጮማ ነጭ ነጭ ከሌለው ትንሽዬ ዘይት ዘይቱን መጠመቅ ትችላላችሁ።

በአማርኛ ቦለቄ ነው የሚባለው። በስንተኛ ቦለቄ ነው የሚባለው። የተቀቀለ ማለት እና እሱን እንጨምራለን። ቃሪያ እዚህ ጋ ሁለት አይነት ቃሪያ አለኝ። እሱን እንጨምራለን። አንድ ላይ አዋህደዋለሁ ትንሽ አዋህደው እና ብዙ አላበስለው። ትንሽ ካዋሃድ በኋላ ስለምንጠብሰው በኋላ መብሰል አያስፈልገውም። ለቃሪያው ማለት አሁን ጋዜን አጥፋው አለሁኝ። ከዛ ክሬም ማለታ እኮ እንጨምራለን ሁለት ነው የሚጨመረው። ሌላም ነገር እጨምራለሁ። አልጨረስኩም። እናንተ ግን ላይ ላይክ ያደረገ አዋሂደዋለሁ። ጋዜን አጥፍቼዋለሁ። በደንብ አድርጌ አዋሂደዋለሁ። እጅቡን ሸደር ከዛ እንትን ላይ አዋህድ ባለው። ከዛ ሲቀዘቅዝ መጠቀለል ማለት ጋዙ ጠፍቷል። አሁን ሲቀዘቅዝ ትንሽ እንትን ይላል፣ ጠፋፍ ይላል ማለት። አሁን ትኩስ ስለሆነ ነው። ጅቡኑ ምናምን ሲቀመጥ ደረቅ ይላል። ከዛ እንጠቀልላለን ማለት ሲቀዘቅዝ አለን ማሻላ ሲያምር አድርጌ በደንብ ተዋሃደውና ከዛ ሲቀዘቅዘልን እንጠቀልላለን፣ ከዛ እንጠብሳለን፣ ከዛ እንበላለን። ቆንጂ የሳንቡሳ ወው ወው ወው። ሸምሲያ ስጋውን እየተወሰደችው እንደትሉ ምን ምን ጨማመረችበት። በጣም ነው የሚጠፍጠው። እናንተ ሞከሩት ቅመሱት። ማለት ሰርታችሁ ነግሬያችኋለሁ እንዴት እንደሚጣፍጥ ይሄን ሳንቡሳ በላን፣ ሳንቡሳ ባላን። እሺ አሁን በደንብ ቅዝቅዝ ብሎልኛል። አሁን ወደ መጠቅለል ወይ ተጋደላለን። እዚህ ጋር ኩብዝ አለኝ ጃህዝ። ከዛ አሁን ወደ መጠቅለል እየተቀለልኩኝ ነው። ማሻላግናል ጫፋስኩም ገና ነው። ያው ፍሬዘር ስለማደርገው ብዙ ነው የምጠቀልለው። ማለት ቁጭን አልጫፋስኩትም። እናንተ የሰራሁትን ሁሉንም አይነት ትንንሽ መስራት ከፈለጋችሁ እየቀነሳችሁ መስራት። እኔ ግን ብዙ ነው የምጠቀልለው። ከዛ ፍሬዘር አድርጓለሁ። ሲፈልግ መጥበስ ብቻ። ጨረስኩኝ ማሻ አላህ። ያው ይሄንን ዛሬ ጠብሰዋለሁኝ፣ ይሄን ደግሞ ፍሪዘር አድርገዋለሁ። አሁን ወደ መጥበስ የዛሬውን ልጠብስ ነው። አሁን አዛን ሊል ነው፣ ትንሽ ነው የቀረው። ልጠብሳለሁኝ ሌላውን አስተካክዬ ፍሪዘር አደረግኩት። አቤት ጣም ደግሞ ተኩሱን ልክ ፈጥር አዛን ሊል ሲል እንትን ሴትሎ ሲጠብሱት በጣም ነው የሚጣፍጠው። ብስምላ ዘይት ይገለልኛል፣ ጠብሳለሁ።

ጠብሼ ጨርሻ ያለው እነዚህ ደግሞ ከራራቸው ለየት ይላል። እነሱን ደግሞ በዘይት አልጠበስኳቸውም እርፍ ላይ ነው ያደረኩት። ማለት ዘይት የማይፈልግ ሰው ሲል አለ ይሄን ይበላል። ያለ ዘይት መስራት ይቻላል፣ እና ይሄን ይመስላል እላቸዋለሁ። ነው ዛሬ ፍጡር ከኔ ጋር ማለት እና ፍጥር እላቸዋለሁ። እና ምርጥዬ ቆንጅዬ ሳንቡሳ ነው። እና እናንተም ሰርታችሁ ብሉ። ደግሞ ኢትዮጵያን ሰብስክራይብ አድርጉ። ተው ተው እና ዩቱቤንም ሰብስክራይብ አድርጉልኝ እላችኋለሁ። ኑ ወደ ዩቱቤም ሰምታችኋል። እና ቆንጆ ቆንጆ የምግብ አሰራር ለቅላችኋለሁኝ። ፎሎም አድርጉ፣ ቲክታኬንም አለ ላይክ ሼርም አድርጉ። ሰላማችሁ ግዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዱ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁኝ አልሐምዱሊላህ። ቆንጆ ጌማት አብረን እንሰራለን እስከ መጨረሻ። ከኒጋ ሆኖ ቤተሰብ የሆናችሁ በጤንነት ቤተሰብ ሆኖ ምርጥ የቆንጂዬ ጌማት አብረን እንሰራለን። እዚህ ጋር ሁለት እንቁላል እና ሁለት ጉጥሮ ቦርጎ ማለት እና ዘይት አንድ ብርጭቆ አድርጌ አዋህድኩት፣ እና ውሃ ሁለት ብርጭቆ ያደረኩት፣ የትንሽ ከፈለጋችሁ አሁን የጨመርኩትን አንዳንድ ነው። እኔ ግን በብዛት ማለት የሚሰሩት ከዛ ዱቄቴን እዚህ ሁሉንም አቀላቀየዋለሁኝ። ዱቄቱም ደሞ ውስጡ ያለበት በዱቄቱ የጨመርኩት አራት ብርጭቆ ዱቄት እና በትንሿ ሁለት ማንኪያ ቤኪንግ ፓውደር፣ ሁለት በትልቁ ማንኪያ ካሜራ ካስተር ግማሽ ብርጭቆ እና ንሻ ግማሽ ብርጭቆ ማለት አድርጌ አንድ ላይ አዋህደዋለሁኝ። ከዛ አንድ ላይ አዋህደዋለሁኝ። ከዚህ ማለት ምርጥዬ ጌማት ዋው። ከዛ በእጄ በደንብ አድርጌ አዋህደዋለሁኝ። እንደዚህ ሆኖልኛል። አሁን ለአንድ ሰዓት ማለት አስቀምጠዋለሁኝ። ውፍረቱን አያችሁት። እና እንደ ዱቄታችሁ ካነሰው ውሃ ካነሰው መጨመር ትችላላችሁ። እና ይሄን ይመስላል ማለት አሁን ከአንድ ሰዓት በኋላ ደግሞ እንገናኛለን። ሽረይንም እዚህ ጥጃለሁኝ። አራት ብርጭቆ ስኳሪ እና ሁለት ብርጭቆ ውሃ፣ ስኳሩን አደረኩትና በላዩ ላይ ውሃ ጨመርኩበት። ስኳሩ ሲቀልጥ ደግሞ ማሽ ለይሙን ላይ አንድ ለይሙን እንጨምርበታለን። ማሻለ እንደዚህ ክፉ ብሎልኛል። ከአንድ ሰዓት በኋላ አሁን ወደ መጥበሱ እንሄዳለን። ዘይቴ ጊሎልኛል። አሁን እንጠብሳለን። እሳቴን ቅንስ አድርጌ ነው የምጠብሰው። ብዙ ቀይ ሳይሆን ነው ማወጣው፣ ምክንያቱም ሁለቴ ነው ምጠብሰው። አሁን ትንሽ ጠብሻ ያወጣዋለሁ። በኋላ ደግሞ ሁለቴ ማለት ጠብሰዋለሁ። አዛን ሲል ደግሞ በጋለ ዘይት ትንሽ ቀላ አደርገዋለሁ። ሁለቴ ነው የምጠብሰው እና ምርጥ ጌማት። ማሻሉ ወበነፈውም ሰርቻለውም፣ ይለያያል ሁሉም አሰራሩ እንደዚህ ጠብሸዋለሁኝ። ብዙ ትንንሽ ነው የጠበስኩት። በኋላ ደግሞ ከእንደገና ገና ጠብሰዋለሁኝ። ጣዕሙ ዋው! ስትበሉት እራሱ ክሽ ክሽ ነው የሚለው ጌማት፣ እንደዚያ ሲሆን ነዋ የሚጣፍጠው እና ይሄን ይመስላላቸዋለሁኝ። በኋላ ደግሞ አሁንም እንጠብሳለን። ከዛ ሁለተኛ ጠብሰን ደግሞ በሽራ ውስጥ እናደርጓለን። ለሁለት ደቂቃ እናስቀምጠዋለን። ከዛማ በላቱ ዋው አሁን ደግሞ ሁለተኛ ዞር ጠብሷል። እንደዚህ ቀይ ሆኖልኛል። አሁን አውጥቼ ሽራ ውስጥ ማለት መጀመሪያ የሰራሁት እዚህ ውስጥ አድርጓለሁ። ማሻላያችሁት እንዴት እንደሚያምር እና እናንተ የምትሰራው ትላቸዋለሁ። በጣም ነው የሚጠፍተው ማሻላ እና